ኤችዲ ስፖርቶች በተወዳጁ ምስራት ኤፍኤም እንዲሁ በኤችዲ ዩቲዩብ ላይ መጥተናል። የሐሙስ ፕሮግራማችን ነው፣ 25 ያህል ደቂቃ ቆይታ የምናደርግበት ነው። ዩሮፓ ሊጉ እንግዲህ ተጠናቋል። ዘንድሮ አዳዲስ ቲሞች በየዋንጫው መድረክ ስኬታማ እንደሆኑት ሁሉ ቶተንሃም ሆትስፐር ከ17 ዓመታት በኋላ ከ2008 ዓ ም በኋላ ለመጀመሪያ ጊዜ እንግዲህ ዋንጫ አግኝቷል። ዋንጫ ማግኘት ብቻ ሳይሆን የአውሮፓ ቻምፒየንስ ሊግን መቀላቀሉን በቀጣይ ዓመት አረጋግጧል ዩናይትድ እንግዲህ እንደ ቶትናም ሁሉ ደካማ ብቃት ነበር አመቱን ሲያሳየን የከረመው በስተመጨረሻ ግን ይህንንም ዋንጫ ማሳካት አልቻለም ጨዋታው የትናንቱ ጨዋታ ግን የደካሞች ደካማ እንደነበረ ብዙዎች ተናግረዋል ይህንን ጨዋታ እናነሳለን ለበርካቶች እንግዲህ ብዙ ነገሮችን የመወሰን አቅም ያለው ጨዋታ ነው በሚል ሀሳብ እየተሰነዘረበት ነው። ዩናይትድ ቤት ምናልባትም ቁልፍ ተጫዋቾች ከዚህ በኋላ በክለብ ውስጥ የመቆየት ነገራቸው እንዴት ይታያል? ፍላጎቶቻቸው ከፍ ያሉ ነበሩ። እንግዲህ ትልልቅ ተጫዋቾችን ለማምጣት ምናልባት ቻምፒየንስ ሊግ ላይ የማይሳተፉ ከሆነ የሚያስቧቸው ተጫዋቾችስ ኦልትራፎርድ የመድረስ እድላቸው ምን ያህል ነው ይነሳል። ይህንን እናያለን በዛሬው ቆይታችን። ከጨዋታ በኋላ የወጡ መረጃዎችን፣ ከጨዋታው በፊት የተሰነዘሩ ነገሮችን ጨምረን በቆይታችን እናዳብራለን። እንዳልኩት ሀያ አምስት ደቂቃዎች ብቻ ነው ያለን። ከባልደረባይ በአካል ዳንኤል ጋር ነው ቆይታ የማደርገው። በተለይ ዩቲዩብ ላይ የምትከታተሉን ከሆነ ፕሮግራሙን ላይክ አድርጉ፣ ቤተሰቡ ሙኑ ሲሰብስክራይብ አድርጉት ፕሮግራሙንም። ቆይታችን ተጀመረ። በአካል ይህ እንዴት ነህ? አለን አለን ዴቭ፣ እንዴት አለ አድማጭ ተመልካቾቻችን እንዴት ናቸው ብያለሁ አይ እንደ ዩሮፓ ሊጉ ፈዘዝ ብለህ አይደለም የጀመርከው፣ ነቃ ብለናምን ነው ሜይ ሰላሳ አንዱን የቻምፒየንስ ሊግ አስመሰልከው። እና ይሆናል እንግዲህ ከሆነ እናያለን። ያኔ ሞቅ ሊል ይችላል ብለን ተስፋና ፓሪስም ፓሪስ ነው፣ ኢንተርም ኢንተር ነው። እንግዲህ ወደ ሚላኖ እና ከወደ ፓሪስ ሁለቱም የፋሽን ከተሞች ናቸው አይደል? የሚጠበቀው ነገር እናያለን። ሙኒክ ላይ ነው ደግሞ እንግዲህ ቴክኖሎጂና ሙኒክ ደግሞ በደንብ ነው የሚተሳሰሩት፣ እዛ ይደምቃሉ ምን እንደሚሆን እናያለን። ትናንት ግን እየጠበቅነው አልነበረም። ማለት እንግዲህ አንዳንድ ጊዜ ትገምታለ። ምንድነው የዋንጫ ውድድሮች ሁልጊዜም ጫናቸው ከፍ ያለ ነው። ውብም ነገር ለመጠበቅ ይከብዳል። በዛው ልክ ደግሞ የማይጠበቁ ነገሮችም እንደሚኖሩ ታያለ። በአንጻሩ ደግሞ እንግዲህ እነዚህ ሁለቱ ቡድኖች ያሉበትን የሊጉን ደረጃ አይቶ ምን የተለየ ነገር ይጠበቃል ለሚልም ያስኬድ ይሆናል፣ አላቅም ግን ከሱም ባሳ አደለ። ምን የተለየ ነገር ይጠበቃል ከሚለውም የወረደ መሰለኝ በኔ ግምት ከሆነ አላቅም። መገናኛ ብዙሃንም ግን ያስተጋቡት የሆነ በቃ ትርጉም አልባ የሚመስል ቶተናቦች እንግዲህ ባልተለመደ መልኩ ሂሳብ ሰርቶ የገቡበት፣ ዩናይትድም ያንን የእነሱን ሂሳብ ማፍረስ ብቻ አይደለም ከዛም ጫና ወጥቶ አንድ ልዩነት ለመፍጠር ያልቻለበት በቃ የፈዘዘ ጌም አይተን ወጣም ብንል ማጋነን አይሆንም። ያው እንግዲህ መጨረሻው ዋንጫ ነው። ዋንጫውን የሚያነሳው ቡድን አንስቷል። ሽልማቱንም ተቋድሷል። በቀጣይ ዓመት እንግዲህ በቻምፒየንስ ሊግ መግባት ነው። እሱም የሚጠበቅ ነው። እሱም ተሳክቷል። ክለቡ ዙሪያ የሚነፍሱ አየሮችም ቢሆን በተወሰነ መልኩ እንግዲህ አሁን ደስ ደስ መዓዛ ያላቸው ሊሆኑ እንደሚችሉ ግምት ትወስዳለና አሳሴ ዴቭ በሊጉ ሁለቱ አስራ ስድስተኛና አስራ ሰባተኛ ደረጃ ላይ ያሉ ቡድኖች ናቸው እና እነዚህ ናቸው በፍጻሜ የሚገናኙት ሲባል እንግዲህ ደረጃቸውን የሚመጥን ጨዋታ ተመልከተናል። የአውሮፓ ሊግ ፍጻሜን የሚመጥን ሳይሆን እነሱ ዘንድሮ ላሳለፉበት ወይም እንግዲህ እያገባደዱት ላሉት የውድድር ዓመት እነሱን የሚመስል ግን ደግሞ ዩሮፓ ሊግ ፍጻሜን የማይመጥን የፍጻሜ ጨዋታ ተመልክተናል ልንለው እንችላለን። እንግዲህ እነዚህ ሁለት ቡድኖች እንዳነሳሁት በጣም በደካማ የውድድር አመት እንደው የመጨረሻ በቃ የመጨረሻዋን ሳቅ ለመሳቅ ካልሆነ በስተቀር ምንም በቃ የተለየ ነገር የማይጠብቁበት ነው። ይታወቃል የቶተንሃም የ17 ዓመት የዋንጫ ድርቅ እንደዚሁም ደግሞ በአውሮፓ መድረክ ከአርባአንድ ዓመታት በኋላ የሚገኝ ወይም የተገኘ ዋንጫ ነው። ይሄ ይሄ ነገር ታነሳል፣ ግን ደጋፊዎች ምን አይነት ስሜት አላቸው የሚለውን ነገር ነበር እንደውም ወደ አእምሮ የመጣው ዴቭ። ከአስራ ሰባት ዓመት በኋላ ዋንጫ ያነሳንበት የውድድር አመት ነው ብለው በደስታ ነው የሚያስታውሱት ወይንስ ደግሞ በሊጉ ኦልሞስት አስራ ሰባተኛ ሆኖ የመጨረስ ግዴታ ውስጥ ገብተው ነው። እኔን እንደ ሶስናም ደጋፊ አደርገህ ቁጥረኝና ይሄን ጥያቄ ከጠየከኝ፣ እርሳው ደረጃው ደረጃውን ሳው ደረጃውን ሳው በጣም ለክለቡ የልብ ፍቅር ያለኝ ደጋፊ ነኝ። ምንድን ነው የትንፍጩ ዱቄቱን አምጪው ነው። አሁን ይህ ዋንጫ አውሮፓ ያስገባሃል፣ ስለ ክለቡ ቀጥ አንዳንድ ነገሮችን ለማሰብ እድል ይሰጣል። እንግዲህ ክለቡ አመራር ምንም ይሁምን ብዙ የምታስበው ነገር አለ። ከዋንጫ ከተራራክ ደግሞ በተለይ እንደ ትውልድህ ማለት ነው በሆነ ትውልድ ላይ ሆኖ ይህን ዋንጫ ያላገኘ ከሆነ እንደው በኔ እድሜ እንኳን አንድ ቀን እንዴትም እንደው መቼም ከቅል ዋንጫ አለፍ ያለች ማለት ነው ከፍ ያለች እንኳን ነገር እኔ ብሎ

ትርጉሙ ትልቅ ነው። ካራባውንም አንሳ የፌንም አንሳ አሁን ደግሞ ኤውሮፓ ሊግንም አንሳ። ዋንጫው ምንም ምንም ጥርጥር የለውም። በዚህ በቃ ጮቤ እየረገጡ ነው። እንዴት እንዴት እየቀወጡት እንዳለ አይተሃል። ቤልባውንም እየቀወጡት ነው። ለንደንም ቀውጥ ይሆኗል። በየቦታውና በደጋፊ አይነማ ስታየው ምንም በቃ እኔ ማንተም የሚያስማማን ይመስለኝ። በገለልተኛ አይነ ስታየው ልክ የገለጽከውን ምስል ይሰጠናል። የገለጽከው ምስል ምንድነው? አመቱ ሙሉ ደካሞች ነበሩ። ከዛም የባሰ ነገር ደግሞ ትናንት አሳዩን የሚሉ ያስማማናል ይመስለኛል። አሰልጣኝ አንጅ ፖስቴ ኮግሉ ዴቭ ከጨዋታው በኋላ ሶስተኛ ሆኖ ከመጨረስ ይሄ እንደዚህ አይነት ዋንጫን ማሸነፍ ይበልጣል ብሏል። የዚህን ክለብ ታሪክ የሚቀይረው እንደዚህ አይነት ዋንጫዎች ናቸው የሚል ነገር እንጂ ይሄ ደረጃ አራተኛ ሶስተኛ መውጣት አይደለም የዚህን ክለብ ታሪክ ከላይ ወደታች ቢገለብጠው ዋንጫን ማሸነፍ ነው የሚል ነገርን ከጨዋታው በኋላ ሲናገሩ ነበር። ሰውዬው ቀድሞ እንግዲህ እንኳን ሁለተኛ ላሉ አይደለ ሁለተኛ ቢሉ ኖሮ ያው የሚጠቁሙት አርሰናልን ነው ተብሎ ይወሰድ ነበር እና የከተማ ባላታቸው ከጨዋታ በኋላ ለንደን አንድ ዋንጫ ገብቷል። ሶሻል ሚዲያው እኮ ይገርማል። የሶሻል ሚዲያው ድማ ነገር አታንሳው ነገርን አላቋርጥምና ከጨዋታው በፊት የአትሌቲክን ፖል አይተው ነበር። አንድ ፖል አውጥቶ ነበረ የፕሪሚየር ሊጉ 18 ቲሞች ማን ዋንጫ እንዲወስድ ይፈልጋሉ በሚል የወጣ ሪፖርት ነበርና በጣም ገራሚ ቁጥር ነው ያገኘሁት። እንደው ጊዜህን ካልወሰድ ኋላቅም እና ገርሞኝ በጊዜው ገርሞኝ ስላየሁት ነው እና የምንድን ነው የአርሰናል ደጋፊዎች ሙሉ ለሙሉ የምትለው በቃ መቶ በመቶ ብለህ ነው አይደል የምጠብቀው ዩናይትድ ይላሉ ግን ሀያ ፐርሰንት ያህሉ ቶትናም እንዲወስድ እንዳይወስድ ሰማንያዎቹ እንዳይወስድ ይፈልጋሉ። ሀያ ፐርሰንት ያህሎቹ ደግሞ ቶትናም እንዲወስድ ይፈልጋሉና እና አንዳንዴ ይገርምሃል ቁጥር ውስጥ ስታይና ዞሮ ዞሮ እንግሊዝ ውስጥ ዩናይትድ ምን ያህል ደጋፊ እንደሌለው ያረጋገጠ ቁጥር ነው ያየሁትና በቃ አንዳንድ ጊዜ ሊገርምህ አይገባ። አርሰናል ሀያ ሁለት ነጥብ አምስት አምስቱ እንዲወስድ ይፈልጋሉ። 77 ነጥብ አምስቱ እንዲወስድ ይፈልጋሉ። ቪላ ኦልሞስት 50 50 ነው የፈለገ ይወስድ ይላሉ። ቦርንማውዞች 66%ቱ ቶተናም እንዲወስድ ነበር የፈለጉት። ብሬንትፎርድ 50 50 ነው። ብራይተን 77%ቱ ቶተናም እንዲወስድ ነው የፈለጉት። እንግዲህ ምላሎቹ ለቶተናም። ቼልሲዎች 48 50 ነው፣ ተቀራራቢ ነው። ይሄን ታያለ ክሪስታል ፓላስ እንግዲህ ለንደን ቲም ነው፣ 91 በመቶ ቶተናም እንዲወስድ ነው የፈለጉት። ኤቨርተን መቶ በመቶ ቶተናም እንዲወስድን የፈለጉት። ፉልሃም 77 በመቶ ቶተናም እንዲወስድን የፈለጉት። ኢፕስዊች 75 በመቶ ቶተናም፣ ሌስተር 58 በመቶ ቶትናም፣ ሊቨርፑል ያው ታቃሌማ ዩናይትድ ቀንደኛ ተቀናቃይ 95 በመቶ ቶትናም፣ ሲቲ 89 በመቶ ኢቨርተን ቢወስድ ቶትናም ማነው፣ ዩናይትድ ያሉ አሉ ከሲቲ የሚገርም ነገር። ኒውካስል 93 በመቶ ቶተናም ኖቲንጋም ፎረስት 58 በመቶ ቶተና እንዲህ እንዲህ እያለ ነው። የገረመኝ ግን እንደነገርኩ እዛው ጎረቤት ያሉት በጣም ይጣላሉ ተብሎ የሚጠበቀው 77 ፐርሰንቱ ነው ማይናይትድ እንዲወስድ የፈለጉት አርሰና ምንድን ነው ቶተና እንዲወስድ የፈለጉት የሚያሳይ ምንድን ነው እንግዲህ አንባቢዎቹ በመላው ዓለም ስለሆነ የለንደን ብቻ አንባቢ ስላልሆኑ ትላለህ። ምክንያቱም የለንደንም ብቻ ስፔሲፊክ አድርገህ ነጥለህ ብታየው አዎ ሊሉህ እንደማይችሉት ትገምታለህና አንዳንድ ጊዜ ይህን ግምትም እዚህ ላይ የሰጡበት መንገድ ገርሞኝ ነው። ይቅርታ ስላቋረጥ። ኖ ጥሩ ሀሳብ ነው። እንደው ግን ምንድን ነው አንደምታቸው፣ እነዚህ ነገሮች ሲባል የተለያዩ ነገሮች ነው። ከክለብ ፐርስፔክቲቭ አንጻር ትክክል፣ ከተቀናቃኝነት አንጻር፣ ከታሪክ አንጻር ምናምን ታያለህ። ብዙ ነገር አንጻር ያንን አንስቷል ማለት ይችላል። አንጅ ፖስቴኮግሉ ዴቭ፣ ብዙ ዋንጫ የማሸነፍ ሰው አይደለሁም፣ ሁሌም ብዙ ዋንጫ የማሸነፍ ሰው አይደለሁም ሁልጊዜ ግን በሁለተኛው የውድድር ዓመት ዋንጫ አሸንፋለው የሚል ነገር ተናግረው ነበር። እንግዲህ ከዚህ አስቀድሞ እቺ ነገር እንደ ትልቅ ያነሷት ነው፣ የቶተናም ደጋፊዎችም እያስተጋቧት የምትገኝ ጉዳይ ነች። ዴ እንደውም ሰውየው ከዚህ በፊት ያሸነፏቸው ብለው የነ ሴልቲክን የድል ጊዜያቸውን ጭምር ሲያነሱ፣ ከዛ ውጪ ጃፓን የነበሩበትንም የቆይታ ሁኔታ በሁለተኛው የውድድር ዓመት ዋንጫ ማንሳታቸው ወይም ደግሞ በቋሚነት ቡድኑን መምራት ጀምረው በሁለተኛው የውድድር ዓመት ዋንጫን የማግኘታቸውን ነገር ይጠቅሳሉ። እንግዲህ የዘንድሮ የውድድር ዓመት እንደው የሶሻል ሚዲያው ሲባል ቅድም ለአነሳው የረሳውት ዴፍ አንዳንድ ሀሳቦችን ስመለከት ማንቸስተር ዩናይትድ ከዚህ ኢሮፓ ሊግ ሁለተኛ ሆኖ በመጨረሱ የሚያገኘው አምስት ሚሊዮን ነው። ከቼልሲ ጋር ሜሰን ማውንትን ሲያዘዋውሩ ወደ ዩናይትድ ሲሄድ ተጫዋቹ ቡድኑን ፍጻሜ ካበቃ 3.5 ሚሊየን። ድጋሚ ቦነስ አለና ዩናይትድ ከሚያገኘው አምስት ሚሊዮን ፓውንዱ ሶስት ነጥብ አምስቱ ወደ ቼልሲ የሚገባ ነው የሚል ነገር ስመለከት አንድ ነጥብ አምስቱ ነው። በቃ አንተ ስሩ ስለማናቅ ነው እንጂ ሄደ ሄደ እዚህ አምስት ሚሊዮን ላይ ደረስ ካለ ለአሁን እንደው ያጣሁን መቶ ሚሊዮን ሳይ ነበርና በጣም በቃ የሚገርም ጨዋታ ነው ዴቭ የነበረው። የመጨረሻውን ሳቅ የሚሰቀው የትኛው ቡድን ነበር የሚለውን በጉጉት ስንጠብቅ ነበር። ዩናይትድ ጨዋታውን በዘጠና በመቶ ወይም እንግዲህ ዘጠና ደቂቃውን እንዴት ነበር የሚለውን ግምገማ ብናካሄድ በጣም ጥሩ የነበረበት ዩናይትድ ይሄ የግብ ዕድሎችን መፍጠር አልቻለም፣ ግን ከኳስ ቁጥጥር አንጻር ጥሩ የነበረበትን ዴቭ የቶተንሃም አሰልጣኝ አንጅ ፖስቴ ኮግሉ በቃ ይሄ ቆርቤበታለሁ ከሚሉት ያጮት መንገዳቸው ወጥተው ነው የተመለከትናቸውና እንዲህ ወጥተው ተሸንፈው ቢሆን እኔ ምንም በቃ ይሄ የስንብታቸው ሁኔታ ጭራሽ በራሴ መንገድ ብለው አልሆነም። ከመንገድ ወጥተው ብለው ካንና እንደ በቃ ይሄ ገና አያሳዝንም፣ ግን ታዲያ አሁን አስበው እኮ እኚህ ሰውዬ በዚህ መንገድ ተረፉ። እንግዲህ ምን ቀጭኗ ላይን እኮ ነች የሚገርመኝ ሁሌ። በዚህ መንገድ እኚህ ሰውዬ ተሸንፈው ቢሆን ኖሮ በቃ አሁን ስንብታቸው ተጽፎላቸዋል ነበር ነው የምትለው አይደል? ንቺው ነገር ደግሞ አሁን ሴፍ ስላደረገች ተብሎ ደግሞ እንግዲህ ገና እጣቸው አልተወሰነም ጥያቄ ሊነሳ ይችላል አላቅም ግን ብዙዎች አሁን በዚህ ደስታ መሀል ስለሳቸው ስንብት ያወራሉ የሚል እምነት የለኝም። ግን ማሪጅኑ ምን ያህል ጠባብ እንደሆነ ታያለ። ትክክል ዴቭ። እንደውም ጂሚ ካራገር ለሳቸውና እንደዚሁም ደ ለሁንግሚንሰን ሲባል ዋንጫ ስላሸነፉ ደስ ብሎኛል የሚል ነገር እኔም ለሁንግሚንሲን በጣም ደስ ብሎኛል። እኔም ለሰን በነገር ላይ ያ ሰን ታማኝ ነው። ብዙ አመት እዚህ ቡድን ላይ ደግሞ በቃ የበቃው ይመስላል እንግዲህ ሳንጠብቅ ትናንት በጣም ብዙዎች እንደውም የተገረሙበት ነው። ሪቻርልሰንን ወደ ቋሚ አሰላለፍ አስገብተው እሱን ተጠባባቂ ማድረጋቸው የቡድኑ አምበል ነው፣ እጅግ በወሳኝ ጨዋታ ይሄን አይነት ውሳኔ መወሰናቸው ሲያስገርም ነበር። እሱም ህልሜ እውን ሆኗል የሚልcl አንስቷል። ዩናይትድ ጥሩ ጀምሯል እንዳነሳ ነው። በተለይም ደግሞ አማድ ዲያሎ በነበረበት መስመር ዴስቲኒ ኡዶጊ እንደዚህ ሲፈተን በቅርብ ጊዜ የተመለከት ነው አይመስለኝም። ዴቭ በጣም ፈተና ሆኖበት ነበረ ነገር ግን ያንን ብቃቱን ይዞ አማዲ ያሎ ዘጠና ደቂቃ አልነበረም። ሁለተኛውን አጋማሽ አማዲ ያሎ ተኝቶ ነበር ማለት ይቻላል። ዴቭ ግን በእንቅስቃሴ ረገድ የዩናይትድ የማጥቃት መስመር የነበረው ያነበረ ወሳኝ ሙከራ ያደረገበት እንደዚሁም ደግሞ ግቦች፣ የግብ ድሎችንም ለመፍጠር ከብሩኖ ፈርናንዴዝ ጋር አንድ ሁለት የተቀባበሉ ድሎች ለመፍጠር የሚደረግ ጥረት እዛ መስመር ላይ እንደነበር ተመልክተናል። ግን ያቺ እንግዲህ በብቸኝነት ንክኪ የተነካካ ያው መቼስ ምንም ሁሌ ሰለባ የሚሆነው ሙሉ ለሙሉ እሱን መውቀስ አይደለም፣ ግን ደግሞ ማዳን ነበረበት እያሉ አሁንም አልተውትም አንድሬ ኦናናን። ትክክል ነው፣ ቀለል ያለ ኳስ ይመስላል። የቀላል ከባድ ነች። የሉክሾም ሁኔታ አሁን ከጉዳት መመለሱን ለጨዋታ ዝግጁ አለመሆኑን በትክክል የታየበት ጨዋታ ነው የሚል ነገርን እየተመለከትኩኝ ነበር። እንደውም ጎልዶትኮም አራት ከአስር ነው የሰጠው ዴፍ ዝቅተኛ የሰጠው ለሉክሾ ነበረ። ከጨዋታው መጠናቀቅ በኋላ ና ይህን ነገር ተመልክተናል። የሰውየው በጣም ያልተለመደ ሌላ እንግዲህ ይሄ በጣም አፈግፍጎ መጫወት ብቻ ሳይሆን እነ ኩቲ ሮሜሮ አስደናቂ ብቃታቸው እነሱ የሚወዱት አይነት የጫወት መንገድ ተመረጠላቸው። ሆኖ ኬቪን ዳንሶን ቀይሮ ሲያስገቡ በቃ ዴቭ ፍላት አምስት ሆነ፣ ከኋላ አምስት ተከላካይ። እኚህ ሰውዬ ዛሬ ከተሰናብ ከተሸነፉ፣ በቃ አከተመ ሁሉም ነገር፣ ያላቸውን ነገር በሙሉ ሞክረው አጡ የሚል ነገርን እየተመለከትን ነበረ። ግን ዩናይትዶች ተጨማሪ ድሎችን ያው እንደሚጠበቀው ሁሌም እንደሚያደርጉት ሀሪ ማጓይረን ጨዋታው ሊጠናቀቅ 10-15 ደቂቃ ሲቀር የፊት መስመር ተጫዋች አድርገው የመጠቀም ሁኔታ ነበር። እድሎችን ለመጠቀም ጥረት ተደርጓል፣ ግን አልሆነም። ሉክ ሾው ራሱ የሰራውን ስህተት የሚክስ የግንባር ኳስ አግኝቶ ነበር፣ ቪካሪዮ ጥሩ ሴቭ አድርጓልና እንደ ቪካሪዮ አይነት ግብ ጠባቂ አንዳንድ ጊዜ ያው እሱም ስተት ይሰራል፣ ግን ደግሞ ብዙ ጨዋታ ላይ ለቶተናም ሴቮችን ሲያደርግ ነው የምንመለከተው። የተጫዋች ትናንትም ይሄን ነገር ነው የተመለከትነው። በወሳኝ ሰዓት የተገኘ ግብ ጥባቂ ነበረ። ዴቭ ያኳስ እንዳይቆጠር ያደረገበት መልኩ ነበር። ብሩኖ ፈርናንዴስ ቡድኑን በሚመራበትና እንደውም የተመለከትኩት አንድ ግንዴ ከሱ ስተት እኮ ነው የመነጨው። ባዘወይ የጎል ኳስ እኮ ስተት ከሱ ነው መጀመሪያ ከሱ እግር ላይ ነው። ትክክል ስተቱ ከሱ ጀመረ። ድጋሚ ደግሞ መጠቀም የነበረበት ድል አልተጠቀመም። ዩናይትድ ሊኖረው የሚገባ አምበል እንግዲህ ብዙ ነገር የሰራ ነው፣ ግን የአንድ አምበል የሚያሳየውን ፐርፎርማንስ አይደለም በጨዋታው ያሳየው የሚል ትችት ከጨዋታው በኋላ ሲሰጥበት ነበርና ይህን ነገር ከዩናይትድ አንጻር ተመልክቻለሁ። የተወሰነ ሀሳብ ይልበትና እኔ እንግዲህ ምልህ ሁለቱም እኩል ድል እንዳላቸው ነበር አስቀድሜ ስገምት የነበረው እና አንደርዶግ የሚሆነው ቶተናም እንደሚሆን ግምት ትወስዳለህ በተለይ እንግዲህ ዩናይትድ በቅርብ በትልልቁ ውድድሮች ላይ በኤፍ ኤ ካፕ የሚሆን የቅርብ የኢሮፓ ሊግም ውድድር ላይ ቢሆን የነበረው ልምድ ታሳቢ ስለሚደረግ ትንሽ አድቫንቴጅ የተሰጠው በተሻለ መልኩ ለዩናይትድ ነበርና ሁሉም ያሸንፋል ያለው ዩናይትድን ነው። ግን ያው እግር ኳስ ሁልጊዜ ባሰብከው መንገድ አይሄድም እና በስተ መጨረሻ እንዳልከው አንጂንና ሶንን ክሷል። ምን ይዞላቸው ይመጣል ይታያል። በትልቅ መድረክ እንግዲህ በዚህ መልኩ እንኳን ሶን ቢሰናበት በቃ ካሁን በኋላ ቢቆጩ አይመስለኝም። ኢቲንክ ኮሪያ ሄዶ ሚሊታሪ ሰርቪስ ሰጥቶ ከመጣ በኋላ ነገሩ የተሳካ አልመሰለኝም። በቃ እዛ ወገቡ እንጨረሰ መሰለኝ እና አልሆነም። አሁን ግን እንዳልኩት በትልቅ ደረጃ በዚህ መልኩ መካሱ ሰየው ነው ብለህ እንድትናገር ያደርጋል። እንዳልከው ሰውየው ከፍልስፍናቸው ወጣ ብለው ነው የመጡት። በንታንኩረን እንዲሁ አማካይ ላይ ሌሎችም እንደነ ማን ነው ጥራል ይሄ ሴኔጋሉ ልጅ ማታርሳር እና ማታርሳር በሱማ ላይ ተጫዋቾችን በቃ አማካይ መስመር ላይ ሲያሰልፉ፣ ሁሉም የተከላካይ ባህሪ ያላቸው ተጫዋቾች ሲያሰልፉ፣ በቃ ይገባሃልና ያንን ዶሚኔት ማድረግ አልቻለም ዩናይትድ። ለዚህም ነው በተቻለ መጠን ኳሶችን ሁሌም መሃል ለመሃል መሄድ ስላልቻሉ ወደ መስመር ያወጣሉ። ወደ መስመር የሚወጡት ተጫዋቾች ደግሞ በተቻለ መጠን ኳሶችን ሴንተር ሊያደርጉ ነው የሚሞክረው። ያ ደግሞ እንዳልከው ያልኩ ለቶተናም ተከላካዮች ረጃጅም ተከላካዮች እንዴት ለቴስታ በቀላሉ እንደሚመቻቸው አይተናል። በኋላ ደግሞ እንዳልከውም ተጨማሪ ረዘም ረዘም ያሉ ተከላካዮችን የተከላካዮችን ቁጥር ማብዛት ውስጥ ነው የገቡትና ፎርሙሎ አልገባቸውም። እንዳልከው ኢቨን ምርጫው ላይ ብዙዎች ጥያቄ አላቸው። የሉክሾ በዚህ መልኩ መምጣት፣ እንደገና ደግሞ ከጋርናንቾ ይልቅ ለሜሰን ማውንት የሰጡትን እድል ብዙዎች በጥያቄ መልክ አንስተውታል። የኡጋርቴም እንዲሁ ጥያቄ ይሆናል ታየዋለህ እና ትልቁ የካዝሜሮን መሰለፍ ጥያቄ እንዳታደርግ የሚጋብዘው የሚመስለው እንግዲህ ከሰሞኑም የተሻለ ነገር እየሰጣቸው ስለሆነ ላይነካኩት ትችላሉ ብለህ ግን የምትወስዳለህ። በተለይ ግን የጋርናንቾ በትልልቅ መድረኮች ከዚህ በፊት ክሷቸዋል። ሾ አሁን ከጉዳት ነው የመጣው፣ እንዴት የልጅ ሆነ የሰማውንትም ተመሳሳይ ነገር ነው ያለው። የትልቅ ጨዋታ ምናምን ብሎ እንዴት ብቻ የሆነ የሚነሱ ጥያቄዎች አሉና መሰለፉንስ አሰለፏቸው። ከዛ በኋላ ግን ፎርሙሎ አልሰራ ሲል እንዴ በጣም ቅብጥብጥ ነበሩ። ኮኮቹ ዜርዚ ነው እኮ በሰላሳ በሃያ አምስት ደቂቃ ጊዜ ውስጥ የቀየሩ ኮች ናቸው በዚህ ከዚህ በፊትና ይሄ ወሳኝ ጨዋታ ነው ብለህ ብትናገርም ግን በቃ መልኩ አልሰራ ካለ ሚድፊልድ ላይ ዶሚኔሽን ከተወሰደበት የማጥቃት አማራጭ ስትራቴጂዎችህ በተወሰነ መልኩ ለውጥ ሊኖራቸው ይገባ ነበር እና ረጅም ጊዜ ነው የወሰዱ ተጫዋች ለመቀየር። በዚህ ላይ ቁልፍ ቁልፍ የሆኑ ተጫዋቾችን ለመጠቀምም አልቻሉም። እና ይሄን ነገር ስታነሳ ሰውየው ላይ ትልቅ ትልቅ ጥያቄ በቃ አውት ስማርት ተደርገዋል ሜዳ ላይ አንጂ ሰርቶላቸዋል በደንብ ነው በቃ ዩናይትድን ያከሸፉት። እንግዲህ በማጥቃቱ ረገድ ይሄናል ልዩ ሚና ነበራቸው ባትልም በቃ በመከላከሉ ነገር ስራቸውን ሰርተዋል። በየትኛውም አጋጣሚ ካውንተር አድርገው ደግሞ ተከላክለው ካውንተር አድርገው ጎል አግኝተዋል። ያንን ለማስጠበቅ ጥረት ቢያደርጉ እዛ ላይ አትፈርድም። ዩናይትድ ነው በቃ ለዚህ ማክሸፊያውን በደንብ ሊሰራበት ይገባ የነበረው አልሰራም። አማራጮቻቸው በሙሉ ትክክል አልነበሩም። ምንድን ነው ፍጥነት አታይበትም። ይሄ ምን ነው እርጀንሲ አታይበትም። በጣም መንቀልቀል አታይበትም። ቶሎ ቶሎ ማስጨነቅ አታይበትም። ክሊር የሆኑ ድሎችን ደጋግማ አታይ። የሆነ እኮ አንድ ቡድን ሊያገባ ሲል የሆነ ሴንስ ታደረጋለ አደል፣ የማጥቃት እንትን ይታያል እና ዩናይትድ ይሄንን ሁሉ ሊያደርግ እንደማይችል ኢቨን ጭማሪ ሰባት ደቂቃዎች እንኳን ተሰጥቶ ታየው ነበር። እና እየፈዘዘ ከተጠበቀው በታች የሆነ ምናልባትም እኚህን ሰውዬ በቀጣይስ ምንድን ነው የምንጠብቅባቸው ብለህ ጥያቄ እንድታነሳ የሚያደርግ አይነት ነገር ውስጥ የገባ ይመስለኛል። እንግዲህ ከእሳቸውም ኃላፊነት ጋር የተያዘ ብዙ ነገር ተነስቷል። ለእኔ ግን እሳቸውን ማሰናበት መፍትሄው አይደለም። ገና የሰጣቸው ጊዜ አምስት አራት ወር ነው። በዚህ ይፈተናሉ ተብሎ ይሄንንም ፈተነ ወደቁ ተብሎ ይሰራበታሉ የሚል እምነት የለኝም። ግን ትልቁ ጥያቄ ከዚህ በኋላ አውሮፓ ላይ ማተሳተፍ ከሆነ ለአንዳንድ ተጫዋቾች ብሩኖ አንስተ ህልም ከዚህ ክለብ ጋር ምንድን ነው ብሎ ነው ጥያቄ የሚነሳ የሚመስለኝ። ብሩኖ አሁን 31 ነው ወደ 32 መሄድ ተጫዋች አሁን ከሳውዲ ጥያቄዎች እነ ሜኖን አይነት የመሳሰሉ ተጫዋቾች አንዳንድ ቁልፍ ተጫዋቾች አሁን በቃ ከክለቡ ጋር የምናየው ትልቅ ፕሮስፔክት ወይም ፊውቸር የለም ብለው ቢያነሱና ተሰናብተው ቢሄዱ ምንም ጥያቄ የምታደርገው ነገር የለም። እና በዛው ልክ ደግሞ ኢቨን ክለቡም ያስባቸው የነበሩ የዝውውር ትልልቅ እቅዶች ከዚሁ ከቻምፒየንስ ሊግ ተሳትፎ ጋር ተያይዘው ነበር። የጊዮክሬስ ጥያቄ እኮ ባለፉት ሁለት ቀናት የመጣው የቻምፒየንስ ሊግ ተሳትፎ ከግምት ገብቶ ነው። አንዳንድ መረጃዎች ልጁ እንደውም መቻኮል፣ መጣደፍ ያላሳየው የትናንቱን ጨዋታ በመጠበቅ ነው ሲባል የነበረው። የካፕ ጨዋታ አለው፣ ኦፍ ኮርስ እዛው ፖርቹጋል፣ እሱም እንዲያልቅ ይፈልጋል ይባላል። ግን አሁን የሚመጡ ተጫዋቾችም ቢሆን በቃ ጥያቄ የሚያነሱበት ሂደት ላይ ነው የሚገኘው። እንደ ድሮ ዋው ዩናይትድ ነው ትልቅ ስም አለው ብለህ ዘለህ የምታፍሰው አይነት ነገር ውስጥ መግባት እየቀረ የመጣ ይመስላል። ምክንያቱም እያየን ነው በትልልቅ የገበያ ፉክክር ውስጥ ወይም የተጫዋች ፉክክር ውስጥ እየገባ አይደለም ዩናይትድ። እና ብዙ ክለቡን ተከትለው የሚመጡም ጥያቄዎች አሉ ይመስላሉ። እና ለዩናይትድ ይሄንን ዋንጫ ማጣት በእርግጥም አንጂ ቅድም ለእኛ የሚቆጠረው ዋንጫ ነው፣ የምትገነባው ቡድን ነው የሚቆጠርልህ፣ የሚታይልህ ይሄ ነው እንዳሉት ሁሉ ዩናይትድ ቤት ይጠበቅ የነበረው ይሄ ነው። ይሄ ያለመሆኑ ደግሞ ይዞ የሚመጣው ትልቅ ጣጣ ያለ ይመስለኛል። እኔ በግሌ በአካል ትክክል። ዴቭ እንግዲህ ዩናይትድ እንደፈለጉ ተጫዋቾችን የማስፈረም ሁኔታ የፔሳር ህግ አንቁ ሊይዛቸው ይችላል። ዴቭ አሁን እንደዚህ አይነት ገቢዎች በአውሮፓ ቻምፒየንስ ሊግ መሳተፍ የሚመጡ እናነሷለና በተደጋጋሚ ብቻውን በአውሮፓ ቻምፒየንስ ሊግ መሳተፍ ሰባ ሚሊዮን ይላል። እንደውም ኮሜንታተሩ በዶላር ነበር እና ወደ 130 ሚሊዮን ዶላር ከዚህ አጠቃላይ ሊያገኙ ይችላሉ፣ የቻምፒየንስ ሊግ እድልን ከማግኘት አንጻር። እዛ ላይ ደግሞ ጨዋታን ባሸነፍክ ቁጥር የሚገኝ ገንዘብ አለ። ወደ ጥሎ ማለፍ፣ ወደ ሩብ ፍፃሜ፣ ግማሽ ፍጻሜ እያልክ ደግሞ የምትጓዝ ከሆነ የሚገኘው ገንዘብ እጅግ ከፍ ያለ ነውና ይሄ ፒኤስአር አንቆ ይዛቸው ከሚችላቸው ቡድኖች አንደኛው ዩናይትድ እንዳይሆን ይሄ ዋንጫ ያስፈልገው ነበረ። ቶተንሃም ነው በዚህ ብዙም ተጋላጭ ይሆናል ተብሎ አይጠበቅም። ያን ያክል በዝውውር ትልልቅ ገንዘቦች ፎርስ ሶላንኬን አምጥተዋል። ሌሎችንም ተጫዋቾች ወደ ቡድኑ ለማምጣት ጥረት አድርጓል። ግን ደግሞ አሁንም ጥሩ የሆነ መንገድ ላይ እንዳሉ የሚያሳየን። ዩናይትድ ደግሞ ብዙ መስራት ይፈልጋል፣ ብዙ ኢንቨስትመንት ይፈልጋል። ቡድኑ በአጠቃላይ እንዳጠቃላይ ብዙ ማገዶ ይፈጃል ደይፍ ወደሚፈለገው ቦታ ለመድረስ እና ያንን ለማድረግ ደግሞ እንግዲህ ማገዶ ካልናቸው ጉዳዮች ውስጥ ተጫዋቾችን ወደ ቡድኑ የማንሳት ሁኔታ ነው። እና ያንን ነገር ለማድረግ ትልቅ እንቅፋት ይሆንባቸዋል። አላቅም ትልልቅ ገንዘቦችን የደሞዝ ሁኔታን ማቅረብ አለብህ። ተጫዋቹ ወደ ዩናይትድ እንዲመጣ ማድረግ ከፈለግ የሚጠበቅብህ ትልቅ ገንዘብ ነው። እምቢ የማይለው የቻምፒየንስ ሊግ የምናምን አይነት ጥያቄ እንዳያነሳ የሚያደርገውን የገንዘብ ሁኔታ ማቅረብ ያለባቸው ይመስላል ዴቭ። እና ዩናይትድን ከዚህ አንጻር መመልከት ይኖርብናል። ቶተንሃም ግን ሀያ አንድ የፕሪሚየር ሊግ ሽንፈት የገጠመው ቡድን ብዙ ጊዜ ብለናል። ዩናይትድ ደግሞ 20ኛ ሽንፈቱን በውድድር ዓመቱ አጠቃላይ ተሸንፏል። ዴቪድና ይሄም ከ1973 74 የውድድር ዓመት በኋላ አስከፊው ሽንፈት ነው የሽንፈት ቁጥር ነው ተብሏል። ያኔ 22 ጨዋታ ነበር የተሸንፈው፣ አሁን 20 ላይ ነው ያለው። ቀጣይ አንድ ጨዋታ ይቀራል፣ ካስቶን ቪላ። እሱን መመልከት ይኖርብናል። ያው እዛ ቁጥር ላይ ባይደርስም ግን አሁንም በአሉታ የሚመዘገብ ሌላ ሪከርድ ዩናይትድ ላይ ሊኖር እንደሚችል ከወዲሁ መገመት ትችላለህ። እና ደግሞ የተጫዋቾቹ የሞራል ሁኔታ በቀጣይ የውድድር ዓመትም ሲመጡ ምን አይነት ነገር አለው የሚል ነገርን አሰልጣኙ ከጨዋታው መጠናቀቅ በኋላ ሊጉ ላይ ትኩረታችንን አድርገን በቀጣይ እንቀጥላለን የሚል ነገር ሲያነሳ ነበረ እና ወጣቶች ናቸው። በደንብ ልምድ እያገኙ ሰውየው የሚፈልገውን ያጫወት መንገድ እየተረዱ እንደሚቀጥሉ ከጨዋታው መጠናቀቅ በኋላ ሲናገሩ ነበር። ራሳቸው ሩበን አሞሪም የሰጡትን ሐሳብ እናሳከስንብት ከምናምን ጋር እሱን እንግዲህ ተጠይቀው ነበር። እንደውም መጀመሪያ ላይ እነ ዘሰን ለቦርዱ ጥያቄ አቅርበዋል፣ ልልቀቅ የሚል ነገር አቅርበዋል የሚል ነገርን ሲያነሱ ነበረ። ግን መጨረሻ ላይ ራሳቸው ማረጋገጫ እንደሰጡት ከሆነ የዩናይትድ ደጋፊዎች አጠቃላይ ቦርዱ እኔ ትክክለኛ ሰው አለመሆኔን የሚያነሱ ከሆነ ስባሪ ሳንቲም በካሳ መልክ ሳልቀበል ከቡድኑ ለቅ አለው የሚል ነገርን ተናግሯል። ግን አሁን አለቅም የሚል ነገርን ተናግሯልና ይሄን እምነት እንግዲህ ከቡድኑ ማያገኙ ከሆነ ለመልቀቅ ዝግጁ ስለመሆናቸው ሀሳባቸውን ሰጥተዋል። ግን ለጊዜው እንደዚህ አይነት ነገር እንደሌለ ታውቋል። ግን ስራቸው ከዚህ በኋላ አስቸጋሪ እንደሚሆን ከወዲሁ መገመት ይቻላል። ዴቭ ለአሰልጣኝ አንጌ ፖስቴ ኮግሉ ግን እንግዲህ ለሚከተሉት ያጫውት መንገድ ሲባል ጉዳት እጅግ የፈተነው ቡድን ነው። ዴቭ እኔ አሰልጣኙን ይሄ መሰናበት አለባቸው እንዳለ ለሚያደርገኝ የሚፈልጓቸውን ተጫዋቾች በየሳምንቱ አርባ አምስት ሃምሳ በመቶ አንድ 11 ተጫዋቾቻቸውን በየጨዋታው አያገኙም። ዴቭ እና ሁሌ የተቀየረ ባክፎር ከግብ ጠባቂው ከቪካሪው ጭምር ያልተሰለፈባቸው አጋጣሚዎች እንደነበሩ እናስታውሳለን። እነ ፎርስተር፣ እነ ኬሚስቲ፣ እነዚህ ተጫዋቾችን ሲጠቀሙ የተመለከትንበት ነውና ያንን ነገር ሁሉ አልፈው እንግዲህ ዋንጫ በማሳካታቸው አንድ የእግር ኳስ ወዳድ ለአንድ ፖስት የጎሉ ደስ ብሎ እንግዲህ የቶተናም ህልም ያው የሚታወቅ ነው። በምልህ በሊጉ የዋንጫ ተፎካካሪ በቅርቡ ይሆናል ተብሎ የሚገመት አይደለም። እንዳልከው ሰውየው ጥሩ ሰበብ ነበራቸው። በተለይ ጉዳት በጣም እንቅፋት ሆኖባቸዋል። አዝናኝ እግር ኳስን እንደሚወዱ ለሚፈልጉት ነገር ደግሞ ራሳቸውን እንደሚሰዉ ደጋግሞ አሳይተውናል። ይሄ ነገራቸው በርካታ ደጋፊ አፍርቶላቸዋል፣ እኛንም ጨምሮ። ግን እንዳልከው ምንድነው አንድን ቲም ወደ አንድ ደረጃ ማሻገር ከሆነ ጥያቄ አለኝ። በሊጎ ንን ያደርጋሉ አይዳውት ኔ ጥርጣሪ ነው። ግን እንዳልከው ቻምፒየንስ ሊግ ተሳትፎ የማግባትን በቶፕ ሌቭል ተፎካካሪ የመሆንን ነገር መፍጠር የሚችሉበት እድል አላቸው ብዬ ለማመን እችላለሁ። በዚህ ላይም ደግሞ ስኳድ ሁኑም ጤነኛ ከሆነላቸው የምትጠራጠረው አይደለም። እጅግ ያ ከሚዲየም ሌቭል ከፍ ያሉ ከሚዲየም ሌቭል ከፍ ያሉ ተጫዋቾች ስብስብ አለው ቡድኑ የሚገዙቸውም ተጫዋቾች አሁን ይኖራሉ። በዚህ መልኩ ከተጠናከሩ እንግዲህ ቶትናም ለሚፈልገው እሳቸውም ላስቀመጡት ነገር ይረዳቸዋል። ስለዚህ ስኬታማ ናቸው አመቱን በጥቅሉ ሲታይ ብሎ መደምደም የሚቻል ይመስለኛል። ያው የሊጉን ደረጃ እዛው እንርሳው ወይም ደግሞ የተሸነፉትን ቁጥር እዛውን እንርሳው፣ በሁለቱም በኩል እናብቃ። እንግዲህ ወደ 26 ህል እንደውም ካልነው ወደ 27 ህል ደቂቃዎች ሄድናል። ቆይታችን አጭር ነው፣ ብዙ ማለት እንችላለን። ብዙ የተወሩ ብዙ የተጨፈሩትን ብዙ የተዝናኑትንም ጉዳዮች ማንሳት እንችላለን። በርካቶች ግን ይህን እንደምትታዘቡ እንደምትሰሙ ተስፋለን። ኤችዲ ስፖርቶች ነበረን። በአካል አንተን አመሰገንኩ። አድማ የተመልካቾችንም እንዲያው አመሰገንኩኝ። መልካም ጊዜ ብያለሁ። ባባዬ ሰላም እንዴት መልካም ጊዜ።